ስናርድ እንግዲህ ያናሳያችሁም ቀጥታ ግን ወደ እሱ ነው። ምንጣስ ሞካ ውስኪ ቀድሞ ፈራ እኮ እና ስለዚህ ቀጥታ ወደዛ ንግባ። በል በቃ ቶሎ በል። ሁልጅ ያራታውታውታ አታሰድበኝ። ሰላም አለይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኒ ሰላም ነኝ አልሐምዱሊላህ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክሸር እያደረጋችሁ ቤተሰቡ ነው ጥያቄ አለኝ ማለት ነው። ለማማጨቤ ባል ወይም ልማማጨቤ ቤተሰቦች ማለት ነው። ለማንኛውም እንከታል እናዳምጥ፣ እስኪንመልከት ቲና መሰለሽ። እሱም ለኔም ቀሽት ነው፣ ለኔም ቀሽት ነው። ኧረ እናቴ የኔ ማር፣ የዛሬ አመት ደግሞ ሴቷን ድግም ታረግና፣ አሁንም እርድ እርድ እርድ። እህ ስትነፈልገ አሁን ስጋው ይምጣልኝ፣ ጨው ይምጣልኝ። አባ እስቲ ና፣ ገልበት ገልበት አድርገው ና ና አባቴ ና። ቅራቅና ቁረጥ እስቲ ና፣ በመሀል ቁረጥ እሱን ትደርስበታለህ። ድመቶች እንዳይኖሩ እሱ ጋር በለበል ለየት ለየት አርጋትና እዛ ላይ እናርጋት። አለበዛ ደግሞ ልጅነት እንግዲህ ቤተሰብ እንደምታያት ፍቅራቸውም ጥላቸውም ለዚሁ ነው። በቃ ማለት በትንሽ ነገር ነው። እንግዲህ እናቶች ሲባሉ የሚጣሉት በትንሽ ነገር ነው የሚታረጉት። እና ደስታቸውን ስለያዩ እኔም ደስ ብሎኛል። ያው እንግዲህ በዚህ መልክ ደግሞ እኛ በደንብ ቤቱን ፎም ምናምን ለመቅመቅ እያደረግነው ነው። እንግዲህ እናንተም ቤተሰብ ከኛ ጋር አብራችሁ ሂክረም። ግን ምን እያደረገ ከልጁ ጋር ነች። እናታዚ ቫይፉን ብታዩ አሪፍ ነው። ውጭ ላይ ገና ነው፣ ገና ነው ልጄ አቦል ሁለተኛ ሶስተኛ ልታረጋው ነው እንደገና ነው። ትንሽ ቆይ ዋ እንዳማብራና የምንገባው ምን የራሱን ቅባት አለው።

ጉዳለ ጉዳለ፣ አሁን ዘይትም ገብቶት ኢቤም ገብቶት እንደ አሁን ወጣት ድርቅ ያደርገዋል። ድ ሴያችን ደግሞ የሆነች ሁለት ነገር ትሰራላታለህ ራስ በእጅህ እኔ የምለው እኔ የምለው ልጁ ሰለምቴ ነው፣ ክርስቲያን ነው። ላኪን ሰለምቴ ነው። ሰለምቴ ሆኖ ግን አንዲት ሐርፈ ቁርአን ሳይቀራ ስለ እስልምና ያለውን ሁኔታ ሳይገባው እንዴት እሱ ሐላል ሊያደርግቻለ ማለት ነው። ይሄ ጥያቄ ነው። እኔ ጥያቄን በስነ ስርዓት እንድትመልሱልኝ ይቅርታ፣ ግን ላኪን ግን እኔ በማቀውና ወይም ደሞ በባህላችን ያለውን ወይም ደሞ በሃይማኖታችን ያለ ሀላል የሚያደርገው ማንኛውም ሰው ሀላል ማድረግ ይችላል ወይ? ይሄም ብቻ ለኔ ግራ ገብቶኛል ማለት ነው። ምክንያቱም አንደኛ ልጁ ሰለምቴ ነው። ብቻ እኔ ግራ ገብት ብሎኛል ማለት ነው። ደስታችሁ ደስታችን ነው። ላኪን ግን ሀላል ለማድረግ እንትኑ ብቃቱ የለውም ልጁ ማለት ነው። ዝም ብሎ በማንኛውም የሰው ነፍስ ማጥፋት ሳይሆን ሀላል ለማድረግ ምንድን ያደረገዋል? ሀላል የሚያደርገው ቁርአን የቀራ ወይም ደግሞ ሀፊዘል ቁርአን የሆነ ሰው ነው ማረድ የሚችለው እንጂ ወይም ደግሞ ቁርአንን ያከተመ ነው ሀላል ማድረግ የሚችለው እንጂ ማንኛውም ሰው ተመሬት ብድግ ብሎ ሀላል ለማድረግ እኔ አልሰማሁም አላየሁም ማለት ነው። አሁን አንታ ያረርከውን እነሱን አበላቸው በክት አበላቸው ማለት ነው አንተ አሁን ሀላል ያደረከው በቂ አይደለም፣ በክታ በላቸው ማለት ነው። እኛ በሀገራችን አንድ ሰው ቁርአን ያላከተመ ለሀላል ያልደረሰ ሰው ሀላል ማድረግ ብቃቱ የለውም። ምክንያቱም ግራኒ በጣም ትን ብሎኛማ፣ የመጀመሪያ ጊዜ ነው ሳይ። ኢማራት ላይ ግን እርግጥ አይቻለሁ፣ ግን ሙስሊም ናቸው። ላኪንግ የተወሰነ ቀርተዋል እነዛ ሰዎች። ይሄ ግን ሰለምቴ ነው። በሀገራችን ላይ ማንኛውም ይሁን እንኳን ሰለምቴ ሆኖ አይደለም ሙስሊም ሆኖ ቁርአን ያልቀረሰው ሀላል ማድረግ አይችልም። በክት የበላ ያህል ነው። አሁን እኮ እነሱ በክት ነው ያበላቸው፣ በክት በሉ ማለት ነው። ሁለተኛ ደግሞ አንዲት ነፍስ ለማጥፋት እንትን ስትሉ እንዴት ካራ ፊት ለፊቱ ትይዛላችሁ? እያሳያችሁት እየተጨነቀ ነው። እንግዲህ እናቲቱ ምትለን እየሰማችሁ ነው። ላኪን ግን ነፍስየ ናት ነፍስ እያ እስከሆነ ድረስ በስተጀርባበት ይዙ ፊት ለፊቱባት ይዙት የተመረጠ ነው። ሁለት ጥፋቶች አሉ ማለት ነው። ግን ደስታችሁ ደስታችን ነው ማለት ነው። እና ምን ለማለ ፈልና ያኔ ሀላል ለማድረግ አልደረሰም። መምኑም ላይ የለም ገና ሰለምቴ ነው። ገና ያኔ የስልምና ምንነቱን አልገባውም፣ አላወቀውም ልጅቱን ብሎ እንጂ የዞረው ማለት ነው። ስለዚህ ሀላል ማድረግ እንትን የለውም ማለት ነው። ለማንኛውም እናቱ ማሻአላህ ተባረካላ። ሻሻቴ የኔ ቆንጆ የኔ ምርጥናት በቃ ፈንድሻ ፈንድሻ፣ ምን ዲም ልበራ። እውነት እንደው ፕራንክ እየሰራችሁ ነው? እውነት ተጣልጣችሁ ነበር? ግን ጠይቃችሁ፣ እኔ ልጠይቃችሁ ማለት ነው። ፕራንክ እየሰራችሁ ነበር ወይስ እ እውነት ይህን ሳቅ እንደዛ ሆሆሆሆሆ ወይ እናቱ ወይ እናቱ የወንዱ እናት እናት ብሎ ዝም እኮ ነው። ሀቂቃትን ጨዋታ እንዴ፣ ዝም ነው በቃ በማንኛውም ነገር። እኔ አማቶት ወልሻ ያለ ማማጨቤ ማለት ነው የተሳሳሽው ብቻ። ባልሽ ሀላል ለማድረግ ገና ነው፣ ሀላል እንትን ለማድረግ ይቀረዋል ማለት ነው። ምክንያቱም በአገራችን ላይ ቁርአን ያከተሙ ናቸው እንጂ ሀላል የሚያደርጉት፣ ማንኛውም ሰው ብድግ ብሎ ሀላል የማድረግ እንትን የለውም ማለት ነው። ይሄ በክት እንደበላ የሚቆጠረው አላ ሂዳያ ይስጣችሁ። ሌላ ምንም ምን አለ ምን አልልም፣ ግን ደስታችሁ ስለተመለሰ አማትሽ እንግዛ ያለች አማት በመሆኑ አዴስ ብሎናል። ሴትዬቱ ጠቅስ ያረጓት ያኔ እንዴ እኔ ጠቅስ ያረጓት ኦ ትላለች እንጂ የዋህ ናት። ምንም የለውም ውስጧ፣ ሐቂቀትን ምንም የለውም እንዴ የምታዋት ናት። የሙስሊምን ስጋ እንግዲህ አርዲያ ሶ ሰርታ በላቻት ማለት ነው። እንግዲህ አላሁ አዕለም። እንግዲህ ሙስሊም መስሎል ነው እንግዲህ ልጁ ክርስቲያን ነው ነው እና ማጠብ የለኛ ይምሰል ሂጃብ እየለበሽ እየወጣሽ ነው ነው ዙረሻ እንዲሰላ እኔ ባንቺ ተጠያቂ አለው ዙሮ ባንቺ ተጠያቂ ያልሆንም ዙሮ። ለማንኛውም ማሻ አላህ ተባረከ አላ ብያለሁ። እኔ ደስታችሁ ደስ የሚል ነው። እንደዚህ ይህንን ጨዋታ ይህን ፍንድቅድቅድቅ ጫና ነው። እውነቱን እኮ እንዲ እውነቱን እኮ ወንዶች እኮ ልጅ ሲወልዱ የሚሸሹት ኮ እኮ እኛ ፍቅራችን ወደ ልጆቻችን ስለሚያደላ ከነሱ ያለው ቀነሰ ስለሚን ነፍሳችን ሁላ ወደ ልጆቻችን ይሄዳል። ወደ ልጆቻችን የሚሄድበት ምክንያት ደግሞ አይተን የማናቀውን ስላየን ብቻ ነው። አንድ ሴት ልጅ ስትወልድ ከላዋ ላይ ነው፣ ስጋዋ ቁረጥ ብሎ ነው። ታላዋ ላይ ተስጋዋ ተጅስማ ስሟ ተሷ ስጋ ላይ ነው፣ ከሷ ስጋ ላይ ነው እንግዲህ ልጇ በመቀስ ወይም ደግሞ በእንትን የሚቆረጠው ማለት ነው። ስለዚህ ከሷ ላይ በመቀስ ተለይቶ እንደዛ ስለምናይ ወደ ልጆቻችን ፍቅራችን ያደላል ማለት ነውና

ረ እናቴ የኔ ማር የዛሬ ዓመት ደግሞ ሴቷን ድግ መታረግና፣ አሁንም እርድ እርድ እርድ አሁን ስጋው ይምጣልኝ፣ ጨው ይምጣልኝ። አ እስቲ ና ገልበት ገልበት አድርገው ና፣ ና አባቴ ና ቁረጥ፣ እሱን ትደርስበታለህ፣ ድመቶች እንዳይኖሩ ይችን ለየት ለየት አድርጋትና ዘሌና አድርጋት። አለበዛ ደግሞ እንትን ልበለው ቆይ። እሺ፣ እንደዚህ አንቺ እኮ እንደጀመርሽ ጨርሽ ብዬ ነው ትወጣና

አይኖራቸው ምንና በርሶ ጊዜ ያቀረ ነገር አለ ሙናቴ። የአሁን ጊዜ ልጆች ጉድ አለ ጉድ አለ እ አሁን ዘይትም ገብቶት ኢቤም ገብቶት እንደ አሁን ወጣት ድርቅ ያደርገዋል። ሴቶቻችን ደግሞ የሆነች ዱለት ነገር ትሰራላታለ ራስ በጅህ